ወአለይኩም ወራህመቱላህ ወበረካቱ። ወድና የተከበራቸው የቻናል ቤተሰቦች እንደምን አላችሁ? እኔ ጋ አልሐምዱሊላ። ቅቤ ባለፈው ገዝቼ በቅመም ጥቁር አዝሙት፣ ኮሎሬማ፣ በሰብላ እና ኮሰረት ወቅጬ እንደዚህ ሽት አርጌ ለሁለት ቀን አስቀምጬው ነበር። ከዛ በኋላ ደግሞ አሁን ለአንጥራው ነው ማለት ነው። አብራችሁኝ ተከታተል ሼር፣ ላይክ፣ ሰብስክራይብ ማድረግ ማለት አትርሱ። ጀዛኩሙላሁ ኸይረን። ሹክር አላኩም። እንደገና ደግሞ ዘይት ይጨምርበታል። ለኢኮኖሚ አክል ማለት ነው። ብዙም ሳይሆን ቅቤ ብቻ አይደለም ያረካላው፣ ዘይት ጨምሮበታል

እዚህ ጋር ማጥላል ጀምር ያለው ማጥላልያው አይጥበልቶብኝ እቃዬ። ቢገርማችሁ አይጡ ቢስሚላሂ እንደዚህ እያጠለልኩት ነው አለሁት። እቃዬ አይጥበልቶብኛል። ቢገርማችሁ ድስት ራሱ ጀምሮ ነበር። አላ ከበደው መሰለ የቡና ማሽን ቆርጦብኛል። ቆረጠብኝ ነገር የለም ቻ አልሐምዱላህ። ዋናው በሰላም መምጣት ራሴ ማግኛት ነው